እንኳን ሰላም አደረሳችሁ፣ አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው። እነስጥልን እንደምላችኋል፣ ክቡራን ተመልካቾቻችን ይህ ባላገሩ ዜና ነው። ከዜናዎቹ ጋር ገነዘው ዲያብሬያችሁ እቆያለሁ። አርእስተ ዜና በቅድሚያ ነው። የትግራይ ከፍተኛ ፍርድ ቤት የአስተማሪዎች 17 ወራት ውዝፍ ደሞዝ እንዲከፈል ወሰነ። የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ የሚገኘውን ጨምሮ አስር ኤምባሲዎችን ለመዝጋት ማቀዱ ተገለጸም። የሱዳን ፈጥኖ ደራሽ ኃይል ትይዩ መንግስት መመስረቱን አወጀም። ወደ ዝርዝሩ አልፋለሁ የትግራይ ከፍተኛ ፍርድ ቤት የአስተማሪዎች የ17 ወራት ውዝፍ ደሞዝ እንዲከፈል ወሰነም። የትግራይ ክልል አስተማሪዎች በሰሜን ጦርነት ወቅት ያልተከፈላቸው ውዝፍ ደሞዝ እንዲከፈላቸው ለማድረግ ጉዳያቸውን ፍርድ ቤት ወስደው እንደነበር ይታወሳል። ከክልሉ የወጡ መረጃዎች እንደሚያሳዩት ከሆነ ጉዳዮች ተከሳሾች የትግራይ ትምህርት ቢሮ፣ የፋይናንስ ቢሮ፣ ጊዜያዊ አስተዳደሩ በሌሉበት ሲከታተል የቆየ ትግራይ ክልል ከፍተኛ ፍርድ ቤት ሚያዝያ ሰባት ቀን ውሳኔ መስጠቱን ብስራት ሬዲዮ ሰምቷል። ፍርድ ቤቱ በውሳኔው ተከሳሾች የአስተማሪዎችን ውዝፍ ደሞዝ እንዲከፍሉ በመወሰን የክስ መዝገቡ እንዲዘጋ ወስኗል። የፍርድ ቤቱ ሂደቱ አንደኛ ተከሳሽ የትግራይ ትምህርት ቢሮ፣ ሁለተኛ ተከሳሽ የትግራይ ፋይናንስ ቢሮ፣ ሦስተኛ ተከሳሽ የትግራይ ጊዜያዊ አስተዳደር እና አራተኛ ተከሳሽ የገንዘብ ሚኒስትር ባልተገኙበት የተደረገ ነው። የደቡብ ኢትዮጵያ ክልል ለዘጠኝ መቶ ዘጠና የሕግ ታራሚዎች ይቅርታ አደረገ። የደቡብ ኢትዮጵያ ክልል መጪውን የትንሳኤ በዓል ምክንያት በማድረግ ለዘጠኝ መቶ ዘጠና የሕግ ታራሚዎች ይቅርታ አድርጓል። የክልሉ ርዕሰ መስተዳድር ጥላሁን ከበደ እንዳሉት ይቅርታ የተደረገላቸው ታራሚዎች በማረሚያ ቤት ቆይታቸው መልካም ስነ ምግባር ያሳዩ በሕግ የት በተደነገገው አግባብ የቅርታ መስፈርትን ያሟሉ ናቸው ተብሏል። ይቅርታ ከተደረገላቸው ዘጠኝ መቶ ዘጠና የሕግ ታራሚዎች መካከል ዘጠኝ መቶ ሰማኒያ አምስቱ በሙሉ ይቅርታ ከስር የሚፈቱ ሲሆን ቀሪ አምስት ታራሚዎች ደግሞ የስራት ጊዜ ጊዜያቸው የተቀነሰላቸው መሆኑን ተገልጿል። የይቅርታ ጠቃሚ ከሆኑት የህግ ታራሚዎች መካከል ሰባ ሶስቱ ሴቶች መሆናቸውን የገለጡት ርዕሰ መስተዳድሩ ዘጠኝ መቶ አሥራ ሰባቱ ደግሞ ወንዶች መሆናቸውን ጠቅሰዋል። ታራሚዎቹ የይቅርታ አንስቴ ተላብሰው ሰላም ወዳድ፣ ለህግ ተገዢ፣ አምራች ዜጋ በመሆን የበደሉትን ህብረተሰብ በማገልገል በልማት ሊክሱ እንደሚገባ ማሳሰባቸውን የክልሉ ኮሚኒኬሽን መረጃ ያመለክታል። በኢትዮጵያ የግሉ ዘርፍ አንቀሳቃሾች ማህበራዊ ኃላፊነታቸውን እንዲወጡ ጥሪ አቀረበ። ሜቄዶንያ አረጋውያን መርጃ ማዕከል እያከናወነ በሚገኘው የገቢ ማሰባሰቢያ ላይ ተቋማት ድጋፍ እንዲያደርጉ የማዕከሉና የሲስሪ ኤአይ ድርጅት ኃላፊዎች ጠይቀዋል። የተሰራሽ አስተውሎት ሶፍትዌር፣ ሰርቨሮች፣ ማሽኖች በማምረት ለተለያዩ ትልቅ ኩባንያዎች በሽያጭ በኪራይ እያቀረበ የሚገኘው ሲስሪ ኤአይ የተባለ የአሜሪካ ኩባንያ ሰራተኛዎች ለሜቄዶንያ አረጋውያን መርጃ ማዕከል ከአንድ ሚሊዮን ብር በላይ ድጋፍ ማድረጉን አስታውቋል። አዲስ አበባን ጨምሮ ከአስር ክልል ቅርንጫፍ ሽተው ጣጡ የኩባንያው ያው ሰራተኞች ሜቄዶንያን ለሁለት ጊዜ ያህል ጎብኝተው ከፍተኛ ውጪ የሚጠይቁ የንጽህና መጠበቂያዎች እንዲሁም አልባሳት፣ ሌሎች መገልገያዎች አስረክበዋል። የሲሲአይ ኩባንያ የአዲስ አበባ ማርኬቲንግ ማናጀር አቶ ጌታቸው ጫኔ ሰራተኞቹ ሜቄዶንያ በመጎሜታቸው መደሰታቸውን ጠቅሰው በሜቄዶንያ የሚሰራው ሰብአዊ ተግባር ቀላል ሊባል የማይገባው ሁሉም ኢትዮጵያዊ ሊጎበኝ የሚገባ ማዕከል መሆኑን በማንሳት እንዲጎበኝም ጥሪ አቅርበዋል። በሁለቱም ኩባንያው በአይነትና በጥሬ ገንዘብ የአንድ ሚሊዮን ብር ድጋፍ ማድረጉን በተጨማሪ የአንድ ሚሊዮን ብር ድጋፍ ለማድረግም የማሰባሰብ ስራ እየሰሩ መሆኑን አክለዋል። ይህ ድጋፍ በሀገር አቀፍ ደረጃ ተጠናክሮ የሚቀጥል እንደሆነ፣ ማህበራዊ ድጋፍ መስጠት የኩባንያችን አንዱ ዓላማ ነው ብለዋል። እንደ ሲሲር ኤአይ ሁላ ሌሎችም የግሉ ዘርፍ አንቀሳቃሽ ማህበራዊ ሀላፊነታቸውን በመሰል መልኩ እንዲወጡ ጥሪ ያቀርበዋል ከተመሰረተ 16 ዓመታት ያስቆጠረው ኩባንያው ኢትዮጵያን ጨምሮ ከ15 በላይ ሀገራት ላይ ቅርንጫፎችን ከፍቶ እየሰራ ሲሆን እስካሁንም ከአንድ ሚሊዮን በላይ ኢትዮጵያውያን የኩባንያውን ሰርበሮች በመከራየት ልዩ ልዩ ስራዎችን በመስራት በቋሚ ደሞዝ እና በትርፍ መጋራት መርህ የተሻለ ገቢን እንዲያገኙ ስለመሆኑ ታውቋል የስልጠናና የማማከር አገልግሎት እየሰጠ እንደሆነም ተገልጿል የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ የሚገኘውን ጨምሮ አስር ኤምባሲዎችን ለመዝጋት ማቀዱ ተገለጸ። የዶናልድ ትራምፕ አስተዳደር በኤርትራ እና ደቡብ ሱዳን የሚገኙ ጨምሮ አስር የአሜሪካ ኤምባሲዎችን ለመዝጋት ማቀዱ ተገለጸ። ከኤምባሲዎቹ በተጨማሪ አስራ ሰባት ቆንስላዎቹንም ለመዝጋት የውጭ ጉዳይ መስሪያ ቤቱ ማቀዱን ኒውዮርክ ታይምስ ጋዜጣ ተመለከትኩት ያለው የአስተዳደሩ ማስታወሻ ዋቢ በማድረግ ያቀረበው ዘገባ ጠቁሟል። የትራምፕ አስተዳደር እንዲዘጉ በሚል በእቅድ በያዛቸው ሀገራት ውስጥ በሚገኙ ኤምባሲዎች ይከናወኑ የነበሩ ስራዎች በአጎራባች ሀገራት ባሉ ኤምባሲዎች ለማከናወን ማቀዱንም ዘገባው አስታውቋል። የኤምባሲዎቹና ቆንስላዎቹ መዘጋት የትራምፕ አስተዳደር የፌዴራል መንግስት በጀት ለመቀነስ እየወሰደ ያለው እርምጃ አካል ነው ተብሏል። የትራምፕ አስተዳደር ከሚዘጋቸው አስር ኤምባሲዎች መካከል ስድስቱ በአፍሪካ የሚገኙ መሆናቸውን ዘገባው አስታውቋል። የአስተዳደሩ ዕቅድ የዩናይትድ ስቴትስ የነበራት የዲፕሎማሲ የበላይነት ያሳጣታል፣ ለቻይና አዲስ እድል ይፈጥርላታል የሚለው አስተያየቶች እየተዘነዘሩ እንደሚገኙም ዘገባው አመልክቷል። እቅዱ ተግባራዊ ከሆነ ቻይና በአፍሪካ ያላትን የዲፕሎማሲ የበላይነት ይበልጥ ያጠናክርላታል መባሉንም ዘገባው አካቷል። ጋዜጠኛው በተጨማሪ በሶማሊያ ሞቃዲሾ የሚገኘው የአሜሪካ ኤምባሲ ሙሉ በሙሉ እንዲዘጋ ካልሆነ ደግሞ በከፍተኛ ቁጥር ሰራተኞች እንዲቀነሱ ሀሳብ ማቅረቡን አመላክቷል። የሱዳን ፈጥኖደራሽ ኃይል ትይዩ መንግስት መመስረቱን አወጀ። የሱዳን ፈጥኖደራሽ ኃይል ወታደራዊ መንግስት የሚገዳደር ትይዩ መንግስት መመስረቱን አስታውቋል። በፈጥኖ ደራሽ ኃይል አርኤስኤፍ እና በሀገሪቱ ወታደራዊ ኃይል መካከል የተከሰተው ግጭት ሁለት ዓመት ያስቆጠረ ሲሆን በሱዳን ያለው ሰብአዊ ቀውስ በዓለም ግዙፍ ነው ተብሏል። የፈጥኖ ደራሽ ኃይሉ መሪ ሙሐመድ ሀምዳን ሄምዲቲ ዳግሎ እንዳሉት ቡድናቸው ብቸኛው ለሱዳን የሚበጅ ወደፊት እየፈጠረ ያለ ኃይል ነው ተብሏል። ይህ መግለጫ ይፋ የሆነው የሱዳን ጦርነት ሁለተኛ ዓመትን በማስመልከት በለንደን ከፍተኛ ጉባኤ እየተካሄደ ባለበት ወቅት ነው። በዚህ ጉባኤ ላይ የተገኙት የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ዴቪድ ላሚ የሰላም መንገድ እንዲፈጠር ጠይቀዋል። የሱዳን የጦር የፈጥኖ ደራሽ መቀመጫ የሆኑ የአልፋሽር ከተማ ወጣ ብለው የሚገኙት ቦታዎች በቦምብ ማጥቃቱ ተሰምቷል። ይህም በሺዎች የሚቆጠሩ ዜጋዎች ዘምዘም የስደተኞች መጠለያ ጥለው እንዲሸሹ ተደርጓል። እነስጥልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው።